በጥቃቱ የሸዋ ግንባር ብቻ ሳይሆን አጠቃላይ ለአማራ ፋኖ ትግል መነቃቃት ፈጥሯል። ደጀና አልባው የብልጽግና ሰራዊት ለአዲስ አበባ ቅርብ የሆኑ የሸዋ ቀጠናዎች የሞት ወረዳ ሆነውበታል። ጥቃቱ ውጊያው ከአማራ መስተዳደር በቅርቡ የመውጣት ዕድል እንዳለው ያመላከተ ነው ተብሎለታል። ቀዳሚው መረጃችን ነው። በሌላ የግንባር መረጃ በወሎ ቤተ አማራ በርካታ ቀጠናዎች የፋኖ ኃይሎች ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ መዋላቸው ተሰምተዋል። በከፍተኛ የሰው ኃይል በቡድን መሳሪያና ሜካናይዝድ የተደራጀው የአገዛዙ ጦር ከፋኖ ኃይሎች ጋር ሲያካሂድ የዋለውን የአውደ ውጊያ ውሎ ዝርዝር መረጃ ቀጥታ ከግንባር ይቀርባል። ጌታቸው ረዳ የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳደር እንዲፈርስ ስምምነት ላይ ተደርሷል ማለታቸውን ተከትሎ ከዞኑ አስተዳደር የአገር ውስጥ ቅኝ ግዛት አላሚዎች ከንቱ ምኞት የሚል ምላሽ ተሰጥቶታል። ጌታቸው የወልቃይ ጠገዴ አማራ አስተዳደር ይፈርሳል ያሉበትን የንግግራቸውን ዓላማ ከውስጥ አዋቂዎች መረጃ ይዘናል። ሰዓቱን ጠብቆ ይቀርባል። የአስመራው መንግሥት ተጨማሪ ድሮንና የድሮን ማምከኛ መሳሪያ ግዢ ላይ እንደሚገኝ መረጃዎች ወጥተዋል። የጦር ቃል ኪዳን አጋር ሆኑኛል ያላቸውን አገራትም በማሰባሰብ ላይ ነው። አስመራን ስለሚጠብቁ ድሮኖችና በኤርትራ ክፍለ ግዛቶች ስላለው ወታደራዊ ዝግጁነት በአፍሪካ ቀንድ ዜና ትንታኔያችን ቃኝተነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደ ምንመለከትበት ዜና ወጃችን እናምራለን። የፋኖ ኃይሎች ከአዲስ አበባ በቅርብ ርቀት ስኬታማ የከተማ ልዩ ኦፕሬሽን ፈጽመዋል። ጥቃቱ ውጊያው ከአማራ መስተዳደር በቅርቡ የመውጣት እድል እንዳለው ያመላከተ ነው ተብሎለታል። በሌላ የግንባር መረጃ በወሎ ቤት አማራ በርካታ ቀጠናዎች የፋኖ ኃይሎች ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ መዋላቸው ተሰምተዋል። አፋብሃ አሳምነው እዝ ዛሬ ጥቅምት 22 ቀን በሸዋ ግንባር ከአዲስ አበባ በቅርብ ርቀት ወታደራዊ ማጥቃት የሰነዘረው የእዙ አካል በሆነው ኃይለማርያም ማሞ ክፍለ ጦር አማካኝነት ሲሆን፣ ጥቃቱ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር ቱለፋ ከተማ ላይ የተፈጸመ መሆኑን ከግንባር የተገኘው መረጃ አመላክተዋል። ከአዲስ አበባ ከተማ በቅርብ ርቀት በምትገኘው ቱለፋ ከተማ የተፈጸመው ጥቃት ለእዙ ብቻ ሳይሆን ለአጠቃላይ ፋኖ ትግል መነቃቃትን የፈጠረ ነው ተብሏል። የፋኖ ኃይሎች በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ የብልጽግና ወታደራዊ ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ሕንፃ ውስጥ ወታደራዊ ማጥቃት በመሰንዘር ሁለት ካምፖችን፣ አንድ ምሽግ እንዲሁም የአገዛዙን ፖለቲካዊ መገልገያ ማዕከላትን ማጥቃታቸውን፣ በዚህም በቁጥር ያልተገለጸ ግን ደግሞ በርከት ያለ ሰብአዊና ቁሳዊ ኪሳራ ማድረሳቸው ታውቋል። በሁለቱም ወታደራዊ ካምፖች ላይ በደረሰው ከባድ ጉዳት የፋኖ ኃይሎችን ማጥቃት መቋቋም ያልቻለው የአገዛዙ ጥምር ጦር ወደ ኦሮሚያ መስተዳደር መሸሸቱን የገለጸው የእዙ የግንባር መረጃ በውስን ኪሳራ በቡልጋ ከተማ አስተዳደር ቱለፋ ከተማ ውስጥ የሚፈለገውን ወታደራዊ ግብ ማሳካት መቻሉን በአውደውጊያ ውጊያ መረጃው ላይ አመላክተዋል። እግሬ አውጭኝ ብሎ የሸሸው የብልጽግና ጦር ቱለፋ ከተማን ለቆ መውጣቱን ተከትሎ ከተማዋ ለሰዓታት በፋኖ ኃይሎች እጅ መቆየቷም በግንባር መረጃው ላይ ተመላክተዋል። ግዳጃቸውን በድል የተወጡ የፋኖ ኃይሎች ወደ ዋናው ቤዛቸው መመለሳቸውም ታውቋል። ይህን መሰሉ የከተማ ኦፕሬሽን እንደሚቀጥል የአፋብሃ አሳምነው እዝ ኃይለማርያም ማሞ ክፍለ ጦር ለኦፕሬሽናል ዘመቻ መምሪያ ኃላፊው አስታውቋል። በተለይም የህልውና ትግሉን አማራ ተብሎ ከታጠረው አጥር ለማስወጣት ሸዋን ማዕከሉ ያደረገ ትግል አስፈላጊነቱን ያመላከተ ነውም ተብሏል። ከዚህ ቀደም ለአዲስ አበባ ከ50 ኪሎ ሜትር በታች በሆነችው በአረርቲ ከተማ ሸዋ ገነት አካባቢ የተፈጸመው ጥቃት ለአጠቃላይ የፋኖ ትግል መነቃቃት የፈጠረ እንደነበር ይታወሳል። በተመሳሳይ ተከታታይ ውጊያዎች የተካሄዱባቸው የሸዋ ቀጠናዎች በተለምዶ አጠራር አዳማ፣ ድሬ ኮርማ፣ ብር የሚባሉ የምንጃር ቀጠናዎች የብልጽግና ሰራዊት ለቆ ወደ ኦሮሚያ መስተዳድር መውጣቱ ይታወሳል። በሸዋ ግንባር በቀጠለው ጠንካራ ውጊያ ደጀን አልባ ሆነው የብልጽግና ሰራዊት ወደ አዋሳኝ ቦታዎች ለማፈግፈግ የተገደደው ተጨማሪ ኃይል ፍለጋ እንደሆነ የጠቆሙት የግንባር መረጃዎች የምንጃር ተዋሳኝ በሆኑ የኦሮሚያ መስተዳድር አካባቢዎች አዳዲስ ወታደራዊ ካምፖች በመገንባት ላይ መሆናቸውን ጠቁመዋል። ከዚህ ቀደም አረርቲ ጫፍ ላይ ተጨማሪ ወታደራዊ ካምፕ የሰራው የብልጽግና ሰራዊት አሁን ደግሞ ከቱለፋ ከተማ ማዶ ባሉ ተዋሳኝ አካባቢዎች ቤዚ የሚሆነው ወታደራዊ ካምፖች እንደሰራ ታውቋል። አዲስ አበባ ቅርብ የሆኑ የምንጃርና ቡልጋ ቀጠናዎች ለአገዛዙ የሞት ወረዳ እንደሆኑበት ከወታደራዊ ኪሳራ ለመዳን በቅርብ ርቀት በኦሮሚያ መስተዳደር ስር ወታደራዊ ካምፖችን ማድረግ እንደመረጠ ከግንባር የተገኘው መረጃ ያሳያል። ይህ የብልጽግናው አገዛዝ ወታደራዊ ውሳኔ የፋኖ ኃይሎች ማጥቃት እየጨመረ በሄደ ቁጥር ውጊያው ከአማራ መስተዳደር ቀጠናዎች ይወጣል ከሚል ተጨባጭ ስጋት የተነሳ እንደሆነ ተመላክተዋል። የጉዳዩ ተከታታዮች እንደሚሉት ፋኖ ውጊያውን አማራ ተብሎ ከተገለለው ቀጠና በማውጣት ወደ ወሳኝ ሰሞኑ ማዕከል ለማሻገር ወታደራዊ ህብረትና የጋራ ዘመቻ ወሳኝ ነው ብለዋል። ከሰሞኑ በሸዋ ግንባር በይፋት ተራሮች በመሬ ሸለቆ በመንዝ ሜዳና በቡልጋ ሸንተረሮች በምንጃር ወሳኝ ገዥ መሬት የታየው የፋኖ ተጋድሎ ውጊያው ከክልሉ የመውጣት ዕድል እንዳለው ያሳየ ነው ተብሎለታል። በሌላ የግንባር መረጃ በወሎ ቤት አማራ በርካታ ቀጠናዎች የፋኖ ኃይሎች ከአገዛዙ ጦር ጋር ከባድ ትንቅንቅ ሲያደርጉ ውለዋል። በተለይም ከወልዲያ እስከ መርሳ ባለው ቀጠና የአገዛዙን ጦር ስበው በማስገባት ከባድ ሰብአዊ ኪሳራ ማድረስ መቻላቸው ተሰምተዋል። ከትናንት ጥቅምት 21 ንጋት ጀምሮ ከወልዲያና መርሳ በምዕራብ አቅጣጫ ወደ ጉብ አላፍቶና ሀብሩ ወረዳ በሜካናይዝድና በድሮን ታጅቦ ማጥቃት የፈጸመው የብልጽግና ጥምር ጦር ወደ ፋኖ ኃይሎች የመግደያ ወረዳ ተስቦ በመግባት ክፉኛ ኪሳራ ማስተናገዱን የግንባር መረጃው ያሳያል። በተመሳሳይ የግንባር መረጃ በደቡብ ወሎ ዞን ወረባቦ ወረዳ ከቢስቲማ ወደ ቦከክሳና ሀደሬ ሲንቀሳቀስ በነበረው የብልጽግና ሰራዊት ላይ በተያያዘ በሞርተር የታገዘ ድንገተኛ ጥቃት የከፈቱት የፋኖ ኃይሎች ወታደራዊ ተሽከርካሪዎችን ጨምሮ ሰብአዊ ቁሳይ ኪሳራ ማድረስ መቻላቸው፣ በዚህም ነጻ ቀጠናዎችን ከማጠናከር ባለፈ የብልጽግና ሰራዊት እንቅስቃሴ መገደብ መቻላቸው ታውቋል። በከፍተኛ የሰው ኃይል በቡድን መሳሪያና ሜካናይዝድ የተደራጀው የአገዛዙ ጦር ከአፋብሃ መሌልገዝ የፋኖ ኃይሎች ጋር ሲያካሂድ የዋለውን ያውደ ውጊያ ውሎ ዝርዝር መረጃ ቀጥታ ከግንባር እንደሚከተለው ይቀርበዋል። ሰላም ጤና ይስጥልን። ውድ ጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምንዋላችሁ፣ ወደ ዕለቱ የግንባር መረጃዎቻችን እናመራለን። በትናንትናው ዕለት በአዲስ መልክ በወሎ ቤት አማራ በተለይም በሰሜን ወሎ ባሉ ቀጠናዎች ላይ እንደ አዲስ የተቀሰቀሰው ከአገዛዙ ሰራዊት ጋራ የሚደረገው ትንቅንቅ በዛሬው ዕለት ተጠናክሮና በከፍተኛ ድል ታጅቦ ውሏል። በትናንትና ዕለት እንግዲህ የደጋው መብረቅ ክፍለ ጦር በአፋሀር ስር የነበሩት እንደዚሁም በተለያዩ ክፍለ ጦሮች ሻለቃዎች የነበሩት አንድ ኮር መስርተው አፋባሀ ምስራቅ አማራ ሚኒልክ ህዝን መቀላቀላቸውን አስታውቀዋል። በዚህም በተለያዩ ውይይቶች ላይ መሆናቸውን አውቀው የነበረው የአገዛዙ የብርሃኑ ጁላ ጦር ከጋሸና ሶስት ኪሎ ሜትር ርቀት በምትገኘው በአርቢት ከተማ ላይ ጥቃት ለማድረስ ተንቀሳቅሶ ነበረ። ነገር ግን ሁለት መስመራዊ የጦር መኮንኖችን አንድ የሻምበል መሪና እንደዚሁም አንድ የጋንታ መሪዎችን አቶ ወደ መጣበት ጋሸ ጋሸና በርካታ ሙትና ቁስለኛውን ይዞ ተመልሷል። በዚህ አውደ ውጊያ ላይ የተሳተፉት እንግዲህ የደጋው መብረቅ ኮር አካል የሆኑት የአንሻ ሰይድ ክፍለ ጦር እንደዚሁም የደጃዝማች ተበጅ ክፍለ ጦር በጋራ በመሆን በአገዛዝ ስራ የተለይ ከፍተኛ ሙትና ቁስለኛ አድርሰውበት ተመልሷል። ወደ ጋሸና ሆስፒታልም በሶስት አምቡላንስ ሙትና አስክሬኑ ይዞ እንደገባ ከአካባቢ የደረሰን መረጃ ያመላክታል። አርበኛ መኩረ ዋጋሽ የኮሩ ዋና ቃል አቀባይ ለጣና ሳት ቲቪ እንደገለጸልን ከሆነ አመጣጡ ከፍተኛ ጉዳት ለማድረስ በድሮን በማ ማንዣበብ ጥቃት ለመፈጸም በርካታ ሙከራዎችን ያደረገ ቢሆንም ሳይሳካለት ሙትና ቁስለኛውን ይዞ ወደ ጋሸና ከተማ መመለሱን አርበኛ መኩሪያ አጋዥ ገልጾልናል። በተመሳሳይ በዚሁ ቀጠና በወልዲያ ዙሪያ ከባድ አውደ ውጊያዎች ተካሂደዋል። የምስራቅ አማራ ኮር ሁለት አሃዶች ከወልዲያ እስከ መርሳ ባለው ቀጠና የጠላትን ሰራዊት ስበው ማስገባት ከፍተኛ ኪሳራ አድርሰውበታል። በዘመቻ አባናደው ማግስት እንግዲህ በርካታ ዙፋን አስጠባቂ የሰራዊቱ ወደ ቤት አማራ በርካታ ክፍለ ጦሮች እየተቀላቀሉበት የአገዛዙ ሰራዊት በዛሬው ውሎትም በርካቶችን ምርኮኛ እንደዚሁም ከሀያ በላይ የአገዛዙ ሰራዊት ደግሞ ያለምንም ውጊያ አንድም ጥይት ሳይተኩሱ የፋኖ ኃይሎችን መቀላቀላቸውን ታውቋል። በዚሁ ቀጠና የባለሽርጡ ክፍለ ጦር በጊራና አካባቢ ሁለት ከፍተኛ እንደዚሁም የአገዛዙን አመራሮችን ጨምሮ በርካታ ሙትና ቁስለኛን ወደ ወልዲያ ሆስፒታል የአገዛዙ ሰራዊት ሲያመላልስ እንደነበረ ከኮሩ ያገኘነው መረጃ ያመለክታል። እንግዲህ በወሎ ቤት አማራ በርካታ ኪሳራዎች እየደረሱበት ያለው የአገዛዙ ሰራዊት በወልዳ መርሳ እንደዚሁም በጉባላፍቶና ሀብሩ ወረዳዎች በሜካናይዝድ እንደዚሁም በድሮን ታጅቦ ከፍተኛ ጥቃት ለማድረስ የተንቀሳቀሰ ቢሆንም የፋኖ ኃይሎች ከፍተኛ ጥቃት አድርሰውበት ከፍተኛ የሰው ኃይል እንደዚሁም ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት ወደ መጣበት መመለሱን ከቦታው ማረጋገጥ ይችለናል። አድማጭ ተመልካቶቻችን እንግዲህ የአማራ ፋኖ ተጋድሎ በተለያዩ ቦታዎች እንደቀጠለ ይገኛል። እኛም ከቦታው አሁንን የተለያዩ መረጃዎችን እየተከታተልን ማድረሳችንን እንቀጥላለን። የተጠራቀሩት መረጃዎች ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪን ስለምታደርጉ እናመሰግናለን። ጌታቸው ረዳ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንዲፈርስ ፈርስ ስምምነት ላይ ተደርሷል ማለታቸውን ተከትሎ ከዞኑ አስተዳደር የሀገር ውስጥ ቅኝ ግዛት አላሚዎች ከንቱ ምኞት የሚል ምላሽ ተሰጥተዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት የሆኑት ጌታቸው ረዳ ባለፈው እሁድ ጥቅምት 16 ለሁለተኛ ጊዜ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ሁመራ ከተማ ላይ ተገንተው ከማንነት ኮሚቴው አመራሮችና ከዞኑ አስተዳደር ጋር በመሆን ከሕዝብ ጋር ውይይት ማድረጋቸው ይታወሳል። ጌታቸው በውይይቱ ወልቃይት ጠገዴ ከትግራይ ሊቃን እጅ እንደወጣ ዳግም አረጋግጠው የተመለሱበት መድረክ የነበረ ቢሆንም ወደ አዲስ አበባ ከተመለሱ በኋላ በአንድ የግል ወዳጃቸው ሚዲያ ላይ ቀርበው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር እንዲፈርስ ስምምነት ላይ ተደርሷል ሲሉ ተሰምተዋል። ጌታቸው በዚህ ቃለ መጠየቃቸው ክብረ ነክ የሆኑ ቃላትን በመጠቀም በህዝብ ዘንድ አንጻራዊ አመኔታ ያላቸውን የማንነት ኮሚቴውን አመራሮች ስብዕና ሲያንቋሽሹ ተሰምተዋል። አመራሮቹ አማራ ክልል ሲሄዱ ስለሚፈሩ ነው አማራ ነን እያሉ በአማርኛ ያናገሩኝ ሲሉም አማራዊ ማንነታቸውን ክደዋል። ኢትዮጵያ ሕግ የሌለባት ሀገር ብትሆንም በፍርድ ቤት ደረጃ በሕግ ሊያስጠይቃቸው በሚችል መልኩ የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ አመራሮችን በዘር ማጥፋት ወንጀል ለመክሰስ ሲፈርጁም ተሰምተዋል። ጌታቸው በዚህ ቃለ ምልልሳቸው የአማራ ክልል ሲለፋደድ ይውላል በማለት ዘለፋ አሰምተዋል። ሲለፋደድ ይውላል የተባለው በአዴን ብልጽግና እንደ ክልል ለጉዳዩ ምላሽ ባይሰጥም የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ አመራርና የዞኑ አስተዳደር የሆኑት አቶ አሸተ ደምለው መቀመጫውን አዲስ አበባ ካደረገ አንድ ሚዲያ የዞኑ አስተዳደር እንዲፈርስ ተስማምታችኋልን የሚል ጥያቄ ቀርቦላቸው እንዲህ ሲሉ ምላሻቸውን ሰጥተዋል። በእርግጥ አስተዳደሩ እንዲፈርስ ተስማምታችኋል? እናንተ አስተዳደሩ የወልቃይት ጠገዴ ሴትዮ የተመራ ዞን አስተዳደር በልጆቹ እየተመራ ነው ከምስለ እኔ አስተዳደር ተላቋል። ከሀገር ውስጥ ቅኝ አገዛዝ ነፃ ወጥቷል። በአንዳንድ አካላት እየተሰነዘረው ያለው ሀሳብ የሀገር ውስጥ ቅኝ አገዛዙን ለመመለስ ነው። ይህ ደግሞ አይሳካም፣ ሊሆንም አይችልም። አስተዳደሩ ተጠናክሮ የሚቀጥል እንጂ የሚፈርስ አይደለም። አሸተ የሀገር ውስጥ ቅኝ አገዛዙን ለመመለስ የሚደረገው ጥረት አይሳካም፣ ይህ ሊሆን የሚችል አይደለም ሲሉ በልበ ሙሉነት ምላሽ የሰጡበት ጉዳይ ለአጀንዳ ሰጪው ጌታቸው ረዳ ግድ የሚሰጣቸው አይመስልም የሚሉት የጉዳዩ ተከታታዮች ጌታቸው አላማቸው ሁለት መሆኑን ገልጸዋል። አንደኛው ያለቃቸውን አብይ አህመድን ፍላጎት ማንጸባረቅ ሲሆን ሁለተኛው ደግሞ በማንነት ኮሚቴውና በወልቃይት ጠገዴ አማራ ሕዝብ መካከል ያለውን መተማመን መሸርሸር ነው ብለዋል። መፍትሄውን ሲጠቁሙም ጌታቸው ለሶስተኛ ጊዜ ሆመራን እንዳይረግጡ ማድረግ ለወልቃይት ጠገዴ የአማራ ማንነት ጥያቄም ሆነ ወሰን ማንም መብት ሰጭና ነሻ አለመሆኑን በትግል ማረጋገጥ ነው ይላሉ ጌታቸው። ባለፈው ሳምንት ሁመራ ከተማ ላይ ከህዝብ ጋር ባደረጉት ስብሰባ በንግግራቸው ውስጥ ለወልቃይት የአማራ ማንነት ጥያቄ እውቅና ባይሰጡም ወልቃይት የአማራ መሆኑን ግን ጠቁመዋል። በተለይም የህዝቡ ስነልቦናዊ ትስስር ከጎንደር ጋር መሆኑን ጌታቸው እንዲህ ሲሉ የምስክርነት ቃላቸውን መስጠታቸው ይታወሳል። ታሪክን ለመቀየር የሚደረግ ጥረት ካለ ሁላችንም ልናወዱ እኔ ህውሃት ከዚህ ነፃ ነው እያልኩ አይደለም። በተግባር ቀድሜ እኮ ይሄን የዚህ አካባቢ ህዝብ ለየት ባለመልኩ ጥያቄ መስተናገድ አለበት የሚል እምነት ተነበራቸው ውስጥ የዚህ አካባቢ ተወላጆች ከሽሬ ይልቅ ጎንደር ነው ቤት የሚሰሩት። ስለዚህ ቤት ምስጥ እያልኩ ጀምረን ነበር። የአስመራው መንግስት ተጨማሪ ድሮን እና የድሮን ማምከኛ መሳሪያ ግዢ ላይ እንደሚገኝ ተጠቆመ። የጦር ቃል ኪዳን አካል አጋር የሆኑኛል ያላቸው ሀገራትን በማሰባሰብ ላይ ነው። የአስመራው መንግስት የውጭ ወረራ ስጋት አለብኝ በሚል ሉዓላዊነቴን አስጠብቅበታለሁ ያለውን የጦር መሳሪያ ግዢ ላይ እንደቆየ በተለያዩ የመረጃ መረቦች መገለጹ ይታወሳል። መንግስቱ ራስን መከላከል ላለው ዝግጅት አቅሙን ለማሳደግ በትኩረት እየሰራ በሚገኝበት በዚህ ጊዜ ተጨማሪ ድሮንና የድሮን ማምከኛ መሳሪያ ግዢ እንደፈጸመ፣ አብዛኛው የጦር መሳሪያ በምጽዋ ወደብ በኩልና በዚሁ ከተማ ባለው ኤርፖርት እንደገባ ተጠቁመዋል። ከሰሞኑ ከታዩ ጠቋሚ የሳተላይት ምስል ማስረጃዎች በተጨማሪ ሌሎች የመረጃ ምንጮች ይህንኑ አረጋግጠዋል። በአዲሱ ግዢ ተጨማሪ የሰው አልባ አውሮፕላን መከላከያ ወይም ጸረ ድሮን መሳሪያ ላይ በልዩ ትኩረት እንደተሰራበት የጠቆሙት ምንጮች ኤርትራ በአመዛኙ ኢራን ሰራሽ ድሮን መታጠቋን ገልጸዋል። የአስመራው መንግስት በተለያዩ የሀገሪቱ ክፍለ ግዛቶች ከስድስት ወራት በፊት ተገጥመው የነበሩ በጠላት ድሮኖችና በኦፕሬተሮቻቸው መካከል ያለውን ግንኙነት የማደናቀፍ አቅም ያላቸው የድሮን ማምከኛ ጃመር ተጨማሪ መሳሪያዎች ወደ ሀገር እንዳስገባም የመረጃ ምንጮች አክለው ጠቁመዋል። የአስመራው መንግስት ከአዳዲስ ወታደራዊ ቴክኖሎጂዎች ጋር ለመተዋወቅ በሚያደርገው ጥረት ሳውዲ አረቢያ፣ ግብጽ፣ ኢራን፣ ሰሜን ኮሪያን ልዩ አጋሩ እንዳደረገ የጠቆሙት ምንጮች ከድሮንና የጸረ ድሮን መሳሪያ ግዢ በተጨማሪ ሌሎች የአየር ኃይል፣ ባህር ኃይል፣ ሜካናይዝድ ግዢ እንደሚጨምር ነው ምንጮች የጠቆሙት። የአስመራ መንግስት ይቃጣብኛል ባለ ወረራ ላይ የድሮን ጥቃት ኢላማ ሆናለው በሚል ስጋት የድሮን ማምከኛዎችን ቀደም ብሎ የገዛ ቢሆንም በአሁኑ ግዢው በኤርትራ ክፍለ ግዛቶች በተለይም በአሰብ፣ ቡሬ፣ ዛላምበሳ፣ ባድሜ፣ ራማ፣ አቆርዳት፣ ሰነአፍ፣ ኢሮብ ቀጠናዎችን በካለለ ሁኔታ ስጋቶችን ለመከላከል ዝግጅቱን አጠናክሮ እንደቀጠለ መሆኑ ነው የተጠቆመው። ዘኢኮኖሚስት ከሁለት ሳምንት በፊት ይዞት በወጣው ትንታኔው አስመራ እንደ ጋዛ በአብይ ድሮኖች ልትወድም ትችላለች ሲል ማማረቱ ይታወሳል። እንዲህ ያሉ የስጋት ትንተናዎች እንቅልፍ የነሱት የአስመራው መንግስት የብሔራዊ ደህንነትን ለማጎልበት ያለመ ነው የተባለለት የድሮንና የጸረ ድሮን መሳሪያ ግዢው ላይ አተኩረዋል። ምንጮች እንደጠቆሙት እነዚህ መሳሪያዎች የድሮን ግንኙነቶችን ለመጥለፍና ለማጥፋት ሰፊ ሽፋን በመስጠት በተመረጡ ቁልፍ ቦታዎች ላይ ስልታዊ በሆነ መንገድ ተተክለዋል። በተጨማሪም የኤርትራ መንግስት የስለላ ተልዕኮዎችን ለመከላከልና የሀገሪቱን ሉዓላዊነት ለማስጠበቅ ያለሙ ወታደራዊ ዝግጅቶችን በማድረግ ላይ እንደሚገኝ መረጃዎች ያሳያሉ። ይህ በእንዲህ እንዳለም በግብጽ የሚገኙት ፕሬዚዳንት ኢሳያስ አፈወርቂ በቀይ ባህር ደህንነት ዙሪያ ወታደራዊ ትብብር ላይ ያተኮረ የቃል ኪዳን ጦር ለማቋቋም ምክክር ላይ መሆናቸው ተሰምተዋል። ኢሳያስ ባህሩን የሚጠብቅ የጋራ ሰራዊት እና አደራጅ የሚል ጥሪ ያቀረቡት ለቀይ ባህር ተዋሳኝ ሀገራት ቢሆንም በይበልጥ ዋና ትኩረታቸው ግብጽ፣ ሳውዲ አረቢያና ሱዳን ናቸው። ሳውዲ አረቢያ አብይ አህመድና ኢሳያስን ለማሸማገል የጀመረችው ጥረት ፍሬ ያፈራል ተብሎ አይጠበቅም የሚሉት የጉዳዩ ተከታታዮች ሳውዲ ከታጁራ ወደብ ልማት በተጨማሪ በአሰብ በኩል ያሰበችውን ወታደራዊና ኢኮኖሚያዊ ፕሮጀክቶች በአስረጅነት ያቀርባሉ። ከተባበሩት አረብ ኤምሬቶች ጋር ከፍተኛ የሆነ የወደብ አስተዳደርና ቀጠናዊ ፍክክር ውስጥ የገቡት የሳውዲ ንጉሳዊ ቤተሰቦች ኢሳያስ ስላቀረቡት የጋራ ደህንነት መጠበቂያ የጦር ቃል ኪዳን ወይንም ኮሌክቲቭ ሴኩሪቲ አፋጣኝ ምላሽ ይሰጣሉ ተብሎ ባይጠበቅም ለአስመራው መንግስት ተጨማሪ ጉልበት መሆናቸውን ግን ተጠባቂ ነው የሚለው አስተያየት የጉዳዩ ተከታታዮች ነው። በመጨረሻም የሞቃዲሾና ሀርጌሳ ፍጥጫ የኢትዮጵያ አየር መንገድን ሰለባ ሊያደርግ ነው። አየር መንገዱ ላይ እቀባ እንዲጣል ዘመቻው አሁንም ተጠናክሮ ቀጥሏል። የሶማሊያ ፌዴራላዊ መንግስትና የራስ ገዟ ሶማሊላንድ ፍጥጫ በቀጠለበት በዚህ ወቅት ከጉዞ ሰነድ ጋር በተያያዘ የኢትዮጵያ አየር መንገድ ላይ ዘመቻ ተከፍተዋል። አየር መንገዱ የሶማሊያ ፌዴራል መንግስት ተግባራዊ እንዲሆን ያወጣውን አዲስ የኢቪዛ ግዴታ ማስፈጸም መተውን ተከትሎ የሶማሊያ ዲፕሎማቶችና ፖለቲከኞች ሞቃዲሾ አየር መንገዱን እንድታግድ በመቀስቀስ ላይ ናቸው። የሶማሊያ የኬንያ የቅድሞ አምባሳደር የነበሩት ዲፕሎማት ለፕሬዚዳንት ሐሰን ሼክ መሐመድ የኢትዮጵያ አየር መንገድ ላይ እቀባ እንዲጥሉ ጥሪ ማቅረባቸው ተሰምተዋል። የእገዳ ጥያቄ የቀረበው አየር መንገዱ ወደ ሶማሌላንድ የሚሄዱ ተጓዦችን የሶማሊያ ኢቪዛ መጠየቅ ማቆሙን ተከትሎ ነው። ሞቃዲሾ ሶማሌላንድን ጨምሮ ወደ ሶማሊያ የትኛውም ግዛቶች የሚመጡ የሶማሊያ ፓስፖርት ተጠቃሚዎችን አዲስ ኢቪዛ እንዲይዙ አስገዳጅ ሕግ አውታለች። በህጉ መሰረት ወደ ሀርጌሳ የሚመጡ የሶማሊላንድ ተጓዦች ጉዞ ሲከለከሉና ወደ አውሮፕላን እንዳይገቡ ሲታገዱ ታይተዋል። ይህ የሞቃዲሾ አዲስ የኢቪዛ ግዴታ ወደ ውጭ ሀገራት የሄዱ የሶማሊላንድ ባለስልጣናትም ይመለከታል። ባለስልጣናቱ ወደ ሀገራቸው መመለስ እንዲሳናቸው አድርጓል። ቀደም ሲል ይህንን ፖሊሲ በሚያስፈጽሙ አየር መንገዶች ላይ ሶማሊላንድ እገዳ እጥላለሁ ብላ የነበረ ሲሆን የኢትዮጵያ አየር መንገድ የሞቃዲሾን ፍላጎት በትክክል እያስፈጸመ ነበር። አሁን ላይ የኢትዮጵያ አየር መንገድ ወደ ሀርጌሳ ለሚጓዙ ቪዛው መዳረሻቸው ላይ እንዲጠየቁ መፍቀዱ ለውዝግብ ምክንያት ሆኗል። አየር መንገዱ ይህንን ሲያደርግ የሞቃዲሾን ፍላ ፍላጎትና ትዕዛዝ መጣሱ ተቃውሞ አስከትሏል። የሶማሊያ መንግስት በወሩ አዲስ ያስተዋወቀው የኤሌክትሮኒክስ ቪዛ ለሁሉም ግዛቶች ግዴታ የሚጥል ሲሆን ቪዛው የ64 ዶላር ክፍያም ይጠይቃል። ሞቃዲሾ ከአዲሱ ቪዛ ገቢ ከማግኘት በተጨማሪ ራስ ገዝነታቸውን ያወጁትን ግዛቶች ለመቆጣጠር የፌዴራል ስልጣንን ለማስተግበር ስትል ያወጣችው ነው በሚል በግዛቶቹ በኩል ከፍተኛ ቁጣ ተቀስቅሰዋል። በቀዳሚነት ተቃውሞ ያሰማችው ሶማሌላንድ ናት። ሀርጌሳ የራሷን የቪዛ ግዴታ ጥላለች። ወደ ሶማሌላንድ የሚመጡ በመዳረሻቸው ቪዛው እንዲሰጣቸው እያደረገች ትገኛለች። ይህንን ተከትሎ የሶማሊያ ተጓዦች ሁለት ጊዜ ለቪዛ ክፍያ መጠየቃቸው አስቆጥቷቸዋል። የኢትዮጵያ አየር መንገድ ለተወሰኑ ቀናት ያስፈጸመውን የሞቃዲሾ አዲስ ቪዛ ግዴታን በመተው ወደ ሶማሌላንድ የሚጓዙ ቪዛውን ሲደርሱ እንዲጠየቁ ማድረጉ በሶማሊያ ዲፕሎማትና ፖለቲከኞች ዘንድ አልተወደደም። ዲፕሎማቱ የአየር መንገዱ ድርጊት የሶማሊያ ሉዓላዊነትን የሚጥስ መሆኑን ገልጸው ሞቃዲሾ አየር መንገዱ ላይ እርምጃ እንድትወስድ ጠይቀዋል። በኢትዮጵያ አየር መንገድ እርምጃ እንድትወስድ ግፊት ቢኖርም የሶማሊያ መንግስት አብሽን ባለስልጣናት ግን እስካሁን ምላሽ አልሰጡም።